ፋኖ ኃይል የሰላም ኃይል ነው። ሰላሙን፣ መብቱን ተነፍጎ ጠመንጃ ያነሳ ኃይል ነው። እኔን ጨምሮ ብዙዎች ፋኖ አመራሮች አርማዎችን፣ መፈክሮችን፣ ሰላማዊ ጥያቄዎችን ይዘን በበርካታ የኢትዮጵያ ከተሞች አደባባዮችን ስናጥረቀልቅ የኖር ወጣቶች ነን። አገዛዙ አረመኔያዊ መንገድ የሚከተል በመሆኑ ሁሉንም የሰላም ጥያቄዎቻችንን ሁሉንም የሰላም አማራጮች በማፈኑ ወይም በሌላ አነጋገር ሰላማዊ ትግል በሚባለው ሙሉ በሙሉ ተሸንፎ ጠመንጃ ያነሳ ያፈረ አረመኔ አገዛዝ ከመሆኑ ባሻገር ወደ ተሟላ የዘር ማጥፋት ጦርነት፣ ወደ ተሟላ የሽብር ተግባር በመሸጋገሩ ምክንያት ህዝባችንን ያሉና አደጋ ለማዳን ቆርጠን የገባንበት ትግል ነው። በዚህ ትግል ውስጥ የሚደረግ የአማራን ህዝብ ጥያቄ ከማስመለስ በመለስ የሚደረግ ድርድርም ሆነ ውይይት እጅ መስጠት እንጂ ድርድር ሊባል አይችልም። ብዙ ጊዜ እኛም እንደምንናገረው ሌሎቹም እንደሚናገሩት ጦርነት የፖለቲካ ጥያቄህን ማስፈጸሚያ መሳሪያ እንደሆነ ይታወቃል። የምንዋጋው ጦርነት ይዘን የተነሳነውን ዓላማና ግብ ለማሳካት ከጠመንጃ ውጭ አማራጭ በመጥፋቱ የገባንበት ነገር ነው። ጠመንጃው ያንን ጥያቄ የሚወልደውበት ጊዜ ሲደርስ ወይም ደግሞ የሚፋለመን ኃይል ሊያጠፋን ከምድረገጽ የአማራን ህዝብ ሊያጠፋ በባርነት ሊይዝ የተነሳው አረመኔው የብልጽግና አገዛዝ ወደ ቀልቡ የመመለስ እድል ካለው እና ሙሉ በሙሉ የአማራን ህዝብ ጥያቄ ለመመለስ ዝግጁ የሆነ ጊዜ ብቻ የምናነሳው ዲስኮርሱንም ያን የምንጀምረው አጀንዳ ከሚሆን በስተቀር፣ አሁን ባለንበት ነባራዊ ሁኔታ ደግሞ አገዛዙ ይህንን ከመቀበል ይልቅ፣ ይህንን ከማሰብ ይልቅ በተናጠ መከፋፈል፣ በፕሮፓጋንዳ መከፋፈል፣ ከፊሎቻችንን ሕክምና እየወሰዱ ነው፣ እዚህ ቦታ እዚህ ከተማ ይላል በየሳምንቱ ያስታምመናል በየሳምንቱ ያደራድረናል፣ በየሳምንቱ ይረሽነናል፣ በየሳምንቱ ይገለናል። በፕሮፓጋንዳና ምን ያክል የፕሮፓጋንዳ ዝቅጠት ውስጥ እንዳሉ ነው። የመፈንቅል መንግስት ጉዳይ የኦህዴድ ጀኔራሎች እያሰቡ ነው፣ ይህን እያሰቡ ነው። በአቋራጭ ነው ይሄ መንግስት መውደቁ፣ እየወደቀ ነው። እኛን አዋርዶን ይሄዳል። እኛን አደጋ ውስጥ ከቶን እየሄደ ነው። ህዝባችን አደጋ ውስጥ እየከተተው ነው። በጣም ብዙ ጠላት አፍርቶብናል። ራሳቸው ቋንቋን የምጠቀመው ብዙ ጠላት አፍርቶብናል ስልጣናችን ገና ገና ሳይደላደል ሮንግ ፐርሰን ላይ ስልጣኑ ውሎ እኛ ስልጣን ላይ እንደቆየን ሁላ እየታሰበ ጭራሽ አደጋ ውስጥ ከቶን እየሄደ ነው፣ እና ይሄ ነገር በአቆራጭ ስልጣኑን ምንቀማበት መንገድ ማዘጋጀት አለብን ብሎ እያሰቡ ነው። ይሄ ጥሩም መጥፎም ሳይድ አለው፣ ጥሩም መጥፎም ሳይድ አለው። ይሄ መንግስት እንደ መንግስት ጠግኜ እንደዚህ አድርጌ ስልጣኑ ማስቀጠል ፈልጋለሁ ብሎ አሜሪካ ይኑር አውሮፓ ይኑር

ለስልጣን ወዲያው ሄዶ ተቆናጠው ሰውየው ነው ችግሩ። የሀገሪቱ ችግር አብይ ነውና እኛ ግን ማስቀጠል እንችላለን ብሎ ይሄ ሁላ ወንጀል ውስጥ የተጨማለቀ ጀነራል ነኝ ሚኒስትር ነኝ የሚባል ጭምር አብሮ እንዲሁ ተደፋፍኖ ሊያልፍ ማለት ነው። ይሄን የሚፈልጉ አካላትም አሉ፣ ከሲቪልም፣ ከፖለቲከኞችም፣ ከተቃዋሚዎቹ። ያረጋገጥ ነው ያረጋገጥ ነው። እና እነዚህ የወደ ጀነራሎች ብርሃኑ እጁ ያለበት ብርሃኑ ጁላ አለበት፣ ብርሃኑ በቀል አለበት። የሰሜን ምስራቅ ነው የሰሜን ምና የሚባለው ጀነራሉ ለፍስራ ጀነራሉ ብርሃኑ በቀል አለበት፣ ጌታቸው ጉዲና አለበት፣ ኢንቴለጀንስ ቺፉ ብርሃኑ ጁላም አለበት። ሁለቱ ብርሃኑ እና ጌታቸው ጉዲና ያሉበት ነው። ሌሎቹ አሉ፣ ሌሎችም አሉ እና እየተወያዩ ነው። የአያቶላ የሚባሉ ሰዎችም አሉ አዞላ እና ይሄ ከብዷቸው ኔትወርኩ ይሁን በጣም ውስብስብ አድርጎባቸው ነው እንጂ፣ ይሄ ካሰቡ ቆይቷል። የሰማ ነው የስድስት ሰባት ወር ይሆናል። ግን ውስብስብ አድርጎባቸዋል ነው የተባለው። እና እነዚህ የተመረጡ የኦሮሞ ተወላጅ ጄኔራሎች እንዲሁም ሲቪልም አሉ። ለጊዜው መጥቀስ ያው ተጥቀስ ስላሉ ነው ምንጮቻችን። እነዚህ ያሉ ውጭ ካሉ አንዳንድ ሰዎችም ግንኙነት እያደረጉ ነው። ይሄን የሚያደርጉበት መካኒዝም እየፈጠሩ ነው እየፈጠሩ የተደጋገሩበት እንደሆነ ሰምተናል። ከእንትና ጋር ከእንትና ጋርም ተስፋ አርገናል። እንትና ይሁንታ ሰጥቶናል። እኔ ያለው እኔ እኔ አመቻች አሉ። እኔ ግን ከተጠያቂነት ነጻ ታደርጉኛላችሁ የሚሉም ውስጡን የሚደራደሩ ሰዎች አሉ። አሁን በደብረ ጽዮን የሚመራ ኮማንድ ፖስት አቋቁመዋል። መንግስት ገልብጧል። ደብረ ጽዮን ባለኝ መረጃ መንግስት ገልብጦ ወስዷል። ፓርቲው ገልብጧል። ደብረ ጽዮንን ለመገልበጥ ደግሞ አሁን ለውጭ ላሉት ሚዲያዎች እነዚህ አዳዲስ ድመቶች የምላቸው የሻዕቢያ አዳዲስ ድመቶች ደብረ ጽዮን ከያዘው በኋላ ደብረ ጽዮንን ለመገልበጥ ስራ እየተሰራ ነው። ጠቅላላ ሚዲያዎቹ ብታዩዋቸው የማይረባ አቅም የሌለው ምን የሌለው ሲ ከዚህ በጠቅላላ የዚህ በአዳዲሶቹ ድመቶች ካሊፎርኒያ ብትሄዱ፣ ዲሲ ብትሄዱ፣ ዴንቨር ብትሄዱ፣ አውስትራሊያ ብትሄዱ፣ ሁሉም በአንድ ነገር ተነግሯቸው ደብረ ጽዮን አይረባም የሚል ፕሮግራም እየሰሩ ነው። ደብረፅዮን ስልጣኑን ከተቆጣጠረ በኋላ ሊያነሱት ፈልገዋል። በማን ነው የሚያነሱት? በፈትለ ወርቅ ነው የሚተኩት። ስለዚህ ከአጭር ጊዜ አኳያ በተለይ ወደ ጦርነት የሚገባ ከሆነ ሪፎርም በሚል ይጀምራሉ። ሪፎርም እንጀምራለን ብለዋል። ሪፎርሙ ግን ቤዚካሊ ደብረ ጽዮንን በፈትለ ወርቅ የመተካት ስራ ነው። ፍስሃ መንጁስን በታደሰ ወረደ የመተካት ስራ ነው። ወዲም በተይ የፍሳ ቦታ መያዝ ማለት ነው። ወዲም በተይ የሚባለው ስለዚህ የፍስሐን ቦታ ወዲም በተይ የሚባለው ይይዛል። የታደሰ ወረደን ቦታ ፍሳ መንጁስ ይይዛል። የደብረ ጽዮንን ቦታ ፈትለወርቅ ትይዛለች። ሙሉ ለሙሉ የስብሃት ነጋ ስርወ መንግስት ስልጣኑን ይቆጣጠራል ማለት ነው። ስለዚህ እኔ ባለኝ መረጃ ጀነራል ታደሰ ወረደ ዲስፋንክሽናል ነው። ኢቭን የዚህ የምግበይ ጥያቄ ተነስቶ በውስጥ ማጉረምረም ውስጥ ገቡ። አንዳንዶቹ ምግበይ የተናገረው ትክክል አይደለም፣ አደጋ ውስጥ ይከተናል ምናምን ብለው እርስ በራስ ተከራከሩ። አደባባይ ግን ማውጣት አልቻለም። ምን ያህል እነ ምግበይ ፓወርፉል መሆናቸውን ነው የምታዩት። በነገራችን አደባባይ ሊያወጡት አልቻሉ። በቃ እንዴት ያወጡት? ምግበይ ፈላጭ ቆራጭ ነዋ። እዛ ውስጥ ለውስጥ ግን ባልተዘጋጀንበት፣ ምን ባላልንበት ነው የሚሉት እና አለም ገብረዋድን ጨምሮ ማለት ነው ይሄ ሰውዬ ወደ ጦርነት የከተተን ነው የተዘጋጀን አይደለም ያለፈው አይነት አደጋ ውስጥ ልንገባ ነው የሚል ግምገማ ነው ያላቸው። እንደሱም ሆኖ ግን ነጀናል ተደስ ወረዳ መናገር አይችል። ፌደራል መንግስቱ ለመናገር ችግር የለባቸው። ዋሽተውም መግለጫ ያወጣሉ ዋሽተው እነ ምግባይን ለመናገር ግን አይችሉም። ስለዚህ ሚሊቴሪው ኮንትሮል ያደረገበት ነገር ነው የመጣው ሰው። አሁን ትልቁ ጥያቄ የታጣቂዎቹ በአዲግራት ብቻ ይቆማል ወይንስ በሌሎቹ የሚለው ነው። ይሄን ደግሞ እኛም በርካታ አስተያየቶች ሰተናል። ይደፍቁታል ወይ ማቆሚያ ይኖሯል ወይ የምናየው ነው የሚሆነ መከላከያ አመታዊ ግምገማ ላይ በተመለከተ ከመከላከያ ምንጮች ያደረሱን አንድ መረጃ ባልተገመተ ወቅት ይሄ ሀይል የአመፅ ሀይል ሊሆን ይችላል ይላል። አንደኛ አስገራሚ ፓርቱ ማለት ነው። ይሄ ሀይል መከላከያ ሰራዊት ማለት ነው። አንደኛ መከላከያ ሰራዊት እንደሚባለው አይደለም ቁጥሩ አሁን መረጃው ለመግለጽ ፍላጎት እን ስለሌለ ፈቃደኛ ስላልሆኑ ነው እንትናችን አለ እንዳታው ግን ቁጥሩ እንደዛ አይደለም። አብይ አህመድ እንደሚለው በየቦታው አሰለጠንኩኝ ምናምን ያል ፕሮፓጋንዳ የሚሰራው እንደሱ አይደለም፣ እንደሱ አይደለም። የሁሉም የሁሉም መከላከያ እዞች ምናምን ምናምን መረጃ እንደሚያሳይ እንደሱ አይደለም። አመታዊ ግምገማው ግን ይሄን ዝም ብዬ አሁን በጣም ኢትዮጵያውያን መስማት ያለባቸው ነገር ባልተገመተ ወቅት ይሄ መከላከያ ሰራዊት ባልተገመተ ወቅት የአመፅ ኃይል ሊሆን ይችላል እና በአግባቡ መታየት አለበት ይላል። ይሄ የአመፅ ኃይል ሊሆን ይችላል ማለት የመፈንቅለ መንግስት ደጋፊ ሰራዊት ሊሆን ይችላል የሚል ግምገማ ማለት ነው። ይሄ ቋንቋ የመፈንቅለ መንግስት የሚለው የለም፣ ግን ባልተገመተ ወቅት የአመፅ ኃይል ሆኖ ሊገኝ ይችላል ነው የሚለው አመታዊ ግምገማ መከላከያ። አሁን መከላከያ እየሰራውት ያለው አንድ ስራ አለ። አስራአንደኛ ዝ ለምሳሌ አስራአንደኛ ዝ ወደ ከትግራይ ሊመጣ የሚችል አንድ ማንኛውም ጥቃት ይከላከላል ተብሎ ያስቀመጡት ነው። ወደ ወልዲ አካባቢ ያስቀመጡት ነው። አስረኛ እዝ የሚባለው ደባርቅ አካባቢ ያለው ነው። ደባርቅ ይህንም ትግራይ እንከላከላል ብሎ ከትግራይ እንዳይመጣ ጥቃት ብሎ ነው። ይህን እስከ ህዳር ድረስ እስከ ህዳር ድረስ ኦላና ፋኖን መደምሰስ አለባችሁ የሚለው መከላከያ ሰጥቷል። ትዕዛዝ ተሰጥቶታል። አማራ ክልል ያለው ያኛው ከትግራይ የሚመጣ ማንኛውም ጥቃት ከመጣ ምናልባት 11ኛ እዝ በወልዲያ 1ኛ እዝ በደባርቅ የሆነ ሌላው ግን አማራ ክልል የገባው ግን አማራና ኦሮሚያ ያለው ግን ኦላና ሸኔን የመደምሰት ኃላፊነት ተሰጥቷቸዋል። ከአማራ ክልል የሚሰጠው ሪፖርት ትክክል አይደለም። በጣም ከብዷቸዋል። እስከዚህ ድረስ እንጨርሳለን ይላል። በፍጹም መንቀሳቀስ አልቻሉም። ቀጥሎ ይሄን እስከ ህዳር ኦላና ፋኖ ትደመስሳላችሁ የተባሉት ቀጥሎ ማዕከል አካባቢ ሴንትራል ኢትዮጵያ ማለት ነው። ሰራዊት ይጠራል ከሁሉም ይህን ከደመሰሱ በኋላ ወደ ሴንትራል መጡ። በጣም ጥልቀት ያለው ትሬኒንግ ይወስዳል የሚባል መከላከያ ፋኖና ሸኔን ከጨረሱ በኋላ ወደ ከባድ ትሬኒንግ ይገባል። ማንን ለመግጠም እንደሆነ አይገልጽም፣ ግን ወደ መሀል ሀገር መጥቶ ይገጥማል። አይሚን ይሰለጥናል። ሰራዊቱ ሲሰለጥን ደግሞ በሚልሻ እና ይሄ ምን ተዋጊ ምናምን የሚባለው አለ። የሽምቅ ተዋጊ የሚባለው ኃላፊነት ይወስዳል፣ የመከላከያ ኃላፊነት ይወስዳል ነው የሚባለው። ሸገር ከተማ አካባቢ ያላቸው አዲስ አበባ ለምሳሌ ሰሞኑ ከባድ የሚባል የሚልሻ ምልመላ ከሀምሳ ዓመት በታች ተብሎ ሁሉም ስልጠና ሰምታችኋል። ሸገር ብዙ ሰው እየደወለልኝ ነበር፣ ትላንትም ዛሬ። ምልሻ ትሆናላችሁ የተባለው ይሄ ሸገር የሚባለው ክፍለገር ብዙ ኮንዶሚኒየም ቤቶች ያሉበት ማለት ነው። ድሮ አዲስ አበባ አዲስ አበባ ነኝ ስለነበር፣ አሁን ሸገር ኦሮሚያ ነው። እና አገርን ትጠብቃለ አካባቢ ትጠብቃለ ሚልሻ ስልጠና ገባ ተብሎ ብዙዎች በየቤቱ እየመጡ ጉትኮታ እየተደረገባቸው ይገኛል። እና መከላከያ ወደ ስልጠና ሲገባ በሚልሻና በሽምቅ ተዋጊዎች ትጠብቃላችሁ ተብሏል። ይህን የሀገራዊ ምርጫ ደግሞ ይከናወናል። ሀገራዊ ምርጫ ኢትዮጵያ ምርጫ ታከናውናለች። ምርጫ ማታከናውን ከሆነ ዘንድሮ ምርጫ ካላካሄደ ብልጽግና ህገወጥ ነው ተብሎ ግፊት ይመጣበታል በዓለም አቀፍ ህብረተሰብ የውስጥ ችግርም አለ፣ የኢኮኖሚ ችግር አለ፣ የታጣቂዎች ችግር አለ። የበለጠ ደግሞ ግዛሰር ቤት ያደርገዋል ያባብሷል እና መንግስታ ችግሩ ስለሚወድቅ እንደምንም ብለን እች ምርጫ እናካሄዳለን ነው የሚሉት። ምክንያቱም ካልኩሌት ሲያደርጉት 275 ድምፅ ነው የሚያስፈልጋቸው ከ541 ላይ ኢትዮጵያ ድምፅ የኢትዮጵያ ፓርላማ ከዚህ ውስጥ 275 ነው የሚያስፈልጋቸው ማጆሪቲ ለማግኘት። ስለዚህ እንችላለን ኦሮሚያም ከሶማሌ ክልልም ከጋምቤላም ከናምናም ብለን አማራና ትግራይ እንኳን ባናደርግ እንችላለን የሚለው ካልኩሌሽን ውስጥ ገብቷል። እና ለዚህ ደግሞ መከላከያ በየቦታ መድበን ምርጫው እንዲካሄድ እናስተደርጋለን እያሉ ኢቨን ትግራይ እና አማራ ባያደርግም ማጆሪቲ አግኝቻለሁ ብሎ አራት ኪሎ መቀመጥ ህልም እንዳለው ሰምተናል። ከዚህ ጋር ተያይዞ ሰሞኑ ብልጽግና አናዋስ ያደረገው ስብሰባ ነበር። ከትናንት ወዲያ ነበር ጥልቅ ስብሰባ አድርገና ስልጠና ምናምን አድርጎ በጠቅላይ ሚኒስትሩ ፔጅም በኢቲቪም በፋናም በሙሉ ሲተላለፍ የነበረው ከነሱ የሰጠን መረጃ እና በውይይት የግሩፕ ውይይት ይደረጋል። አንደኛ በጣም እንትን የተደረገ ነው። ክትትል የተደረገበት ስብሰባ ነበር። ነፃነት የሌላቸው ነው። ለምሳሌ ከአልጋ አልጋ ይሄ መኝታ ክፍል እዛ እንግዶቹ ሚኒስትሮች፣ ጀነራሎች ስለሆኑ ሲሄዱ አልጋ የተመዘገቡ በስማቸው አደለም የሚመዘገበው። አንዱ የአንደኛው ያስመዘገበ ሰው አንደኛ እንደ አጋጣሚ ሆነ ስለማቀው ነው። እኔ የእንትናን አልጋ ነ ያዝኩት አለኝ። በታማኝ ሰዎች ነው የሚያዘው። በታማኝ በጣም ታማኝ የሚባሉ ለደህንነታቸው ሲባል ነው። የገሌ አልጋ ዜሮ ተብሎ ምናልባት ሀጃክ እንዳይደረግ እርምጃ እንዳይወሰድበት በሚል በታማኝ ሰዎቻቸው ሄደው ክፍል ያስይዛሉ። ሰው ክፍል ያዘው አይደለም፣ እዛ የሚያድረው የተመረጠው ባለስልጣን እዛ ሄዶ ያድራል። ሲፈለግ ግን የማን ክፍል የት እንዳለ ግን የሚታወቅ ነገር የለም እስከዛ ድረስ በደንብ ችግር ውስጥ ገብተው ነው አዳማ ያደረጉት። እና ውይይት ላይ ያደረጉት ውይይት ላይ ለምሳሌ በየግሩፕ በየግሩፕ አለ። በየግሩፕ የሚነሳው ከደቡብ እና ከኦሮሚያ የመጡ ካድሬዎቹ የሚነግሩን ሕወሓትና ፋኖ አገር አፍራሽ ናቸው። አንድ ግሩፕ ላይ የተነሳው ነው። ለምሳሌ ተሳታፊዎች የነገሩ ነው። ተሳታፊዎች የነገሩ ነው። በየግሩፕ ዲስከሽን አለ። ግሩፕ ዲስከሽን ከዛ ደግሞ ወደ ማዕከል ይመጣል ጠቅላላ ውይይት እና የሚነሱት የደቡብ እና የኦሮሞ ተወላጆች ያነሱት ያለን ህወሀትና ፋኑ አገር አፍራሾች ናቸው። እኛን ኃላፊነቱ እየተወጣን ያለነው እኛ ሀገሪቱ ችግር ላይ ሆና ሀገሪቱን የማቃናት ኃላፊነት የወደቀው እኛ ጋ ነው እንጂ እናንተማ አገር አፍራሽ መሆናችሁን እያሳያችሁ ነው ይላል። እናንተ ናቸው የሚላቸው እነዚህ ስለማይታመኑ እንጂ ካድሬዎች ናቸው። እነዚህ ራሳቸው የአማራ ተወላጆች ናቸው። እነዚህ ግን አማራ እንደምን ይወስዷቸዋል? እዛ ላይ እንደ ፋኖ ደጋፊ ይህ ፋኖ ራሱ የሚያሳደው እኮ ይሄ ካድሬ ፋኖ ራሱ የሚያሳደው በእኔ ላይ ፌዴራል መንግስት ኢምፖዝ አድርጎብኝ እኔ አማራ ክልል አስተዳዳሪ ተብለ የመጣ አጌነስ የፋኖ ስራ የምትሰራ ነ አንተ የወደ ተላላኪ ነ ተብሎ እሱ ራሱ አደጋ ውስጥ የሚገባ የአማራ ብልጽግና ካድሬ ነው። ወሊት ካምስቱ እንደዚህ አይነት ስልጠና ላይ ሲሄዱ የአዳማ አይነት ስልጠና ሲሄዱ ግን እንደ ተጠርጣሪ እናንተ ነው የሚሏቸው ያሉኑ እንደዛ ብለውን እኛን ሲያሸማቅቁን ነበራል። ስብሰባ ላይ ለስሙ ግን እኛ ብልጽግና ነን ተብለን የብልጽግና ካድሬ ይዘን ነው የገባነዋል። በጣም አዝኖ የነገረን ይሄ ነገር እና መንግስት ሌላ ደግሞ መንግስት የሚያለማቸው ልማቶች፣ መንግስት የሚሰራቸው ስራዎች ለህዝብ እኮ በአግባቡ ስለማታደርሱ ነው ህዝባችን በአግባቡ ብልጽግናችን እየሰራ ያለው መሰረተ ልማት እየነገራችሁት አይደለም። በአግባቡ ኮሚኒኬት እያደረጋችሁ አይደለም። እና መንግስት ብልጽግና ለስሙ ብልጽግና ሆኖ ምንም ኮ እየሰራልኝ አይደለም እያለ ተስፋ እየቆረጠ ነው በመንግስታችን በአግባቡ መንግስታችን የሚሰራው ስራ ሚዲያዎቻችን እየሰራችሁ ስላልሆነ ነው ተብሎም ተገምግሟል። ስለዚህ ስትሄዱ በአስቸኳይን ስራ መስራት አለባቸው። መንግስታችን ይሄ ስራ እየሰራ ነው ብላችሁ ለህዝቡ ንገሩ ተብሏል እና ሌላ ደግሞ ኢትዮጵያ ከጦርነት ያልተላቀቀችው ለዘመናት ጦርነት ውስጥ ያለችው ምክንያት ምንድን ነው ተብሎ ሲነገር የውስጥና የውጭ ጠላቶቿ ምክንያት ነው ይላል። ብልጽግና ንጹህ አድርጎ ከደሙ ንጹህ ነኝ ብሎ ብልጽግና ካድሪ ተጠያቂ የሚያደርገው የውስጥና የውጭ ጠላቶቿ ናቸው ይላል። በኢህአዴግ ጊዜ የፀረ ሰላም ኃይሎች ይባል ነበር። ፀረ ሰላም ኃይል ኦነግ ነበር፣ ግንቦት ሰባት ነበር ሌሎቹ የነበሩት ኤርትራ የነበረው የጋምቤላ፣ የቤንሻንጉል፣ የአፋር ትግራይ ነበር። የሆነ ነገር የትግራይ ነበር ደምሒት የሚባል ነበር የትግራይ እነዚህ በሙሉ ጸረ ሰላም ኃይሎች ይባል ነበር። አሁን ደግሞ በተራ ግንቦት ሰባት ወደ ስልጣን ከገባ በኋላ እነ ብርሃኑ ነጋ ተመልሰው ኢትዮጵያ ከጦርነት ያልተላቀቀችው በሌላ በተራው ደግሞ አሁን የውስጥ የሚባሉት ለምሳሌ ህወሀት ሊሆን ይችላል። ትናንት መንግስት የነበረ የኢህአዴግ አንድ አካል ሆኖ መንግስት የነበረ ነው። ሀገር ሲገነባ የነበረ ነው። ራሱን ክልሉን እዛ ጥግ ላይ አድርጎ ጥግ የትግራይ ችግር ትግራይ ከኤርትራ ጋር ያላት ችግር ሳይፈታ ሄዶ ግልገል ጊቤ አንድ፣ ኩራዝ ስኳር ፋብሪካ ግልገል ጊቤ ሁለት፣ ግልገል ጊቤ ሶስት፣ ግልገል ጊቤ አራት እያለ ዳሰነች ወረዳ እስከ ኬንያ ድረስ ሲያለማ ነበረ ነው ህዳሴ ግድብ ብሎ እዛ ጥግ ሱዳን ጥግ ላይ ህዳሴ ግድብ የሚለው እዛ ሲገነባ ነበር። ያው ህዳሴ ግድብ ብገነባለ ለአንተም እኮ ይደርሳል፣ የዚህ ትሩፋት ለኢትዮጵያ የሚተርፍ ነው እና አንተም ኢሮብም ሁን መቀለም ሁን የትም ብትሆን ይደርሰሃል እና ገንዘብ አዋጣ እያለ በየዓመቱ ማአዝ ሚሊዮን ገንዘብ ሬድስ ያደርግ ነበር ለህዳሴ ግድብ። አሁን ምን ይሉታል፣ ፀረ ሰላም። በእነዚህ የውስጥና የውጭ ኃይሎች ምክንያት ነው እኛ ጦርነት ውስጥ የምንገባ በየጊዜው ይሉታል። እንደው ከአማራ ክልል ውጭ በየቦታው አላችሁ ማለት ነው ወይስ ከሸኔ ጋር የወዳጅነት ውጊያ ልታደርጉ ነው? አርሲ ላይ የተገናኛል። እንግዲህ ይህ ጥያቄ ለይህን ሀሳብ ለሚያመጡት በተለይ የቤተ ክህነት ሰዎች ነን ብለው በእምነት ካባ የንጹሐን ሰማዕታትን ፍትህ ያመጣሉ ተብለው የሚጠበቁ በቤተ ክርስቲያኗ ሙዳየ ምጽዋት ለትከርሳቸውን የሚሞሉ የሃይማኖት ተኩላዎች እንዲህ አይነት ሸፍጥ እንዲህ አይነት ክደት ውስጥ መግባታቸው በእጅጉ የሚያሳዝን ነገር ነው። እኔ አንዳንዴ የምናስባለሁ አብይ አህመድ እዚ ሀገር ላይ መሪ ሁኖ ባይቀጥል ነው የሚገርመው። ምክንያቱም እንዲህ አይነት ሰዎች አይተ እንደሆን ከተለያዩ ዘርፎች ሰዎችን ሰብስቧል። ከቤተ ክህነት አካባቢ ነዳሌል ክብረትን ወስደዋል። ከሆነ ቦታ እንደዚህ የሆኑትን ሰዎች ወስዷል። እስልምና እምነት ተቋማት የሆኑት ተሰሚነት ያላቸውን ወስዷል። ከዩኒቨርሲቲዎችና ምሁራንን ከሚሉት ደግሞ ራሱ አብይ በስተከለላቸው ጥርስ እየሳውቁ በአማራ ህዝብ ላይ እየተፈጸመ ያለውን ጄኖሳይድ የሚቀልዱበት እንደነዳኛቸው አይነቶችን ወስዷል እና እንደ እነኛ አይነት ሰዎችን አጠራቅሞ ነው አብይ ስልጣን ላይ የቆየውና ራሱ አብይን ብቻ ሳይሆን ከጀርባው ያሉ ሰዎችም አረመኔ መሆናቸው በእርግጥም የሽብር ተግባርም በጣም በርካሽ ነገር በህዝባቸው በሀገራቸው ላይ የጨከኑ መሆናቸውን በግልጽ የሚያመላክት ነገር ነው። ምንም መገለጫ ሊኖረው አይችልም። በአንድ በኩል የሚያስገርመው ነገር መንግስት ነኝ የሚል አካል የዜጎችን ደህንነት ወጥቶ የመግባት ሰርቶ የመኖር የመንቀሳቀስ መብታቸውን ማስጠበቅ በጣም ዝቅተኛው ትንሹ አንድን መንግስት መንግስት ነው ብለህ ልትጠራው የሚያስችለው አንደኛውና ትንሹ ግዴታው ይሄ ነው። ነገር ግን ይህን ግዴታ መወጣት እንደማይችል መወጣት አይደለም ያ እንዳይፈጸምም የበኩልን ድርሻ የሚወጣ አገዛዝ መሆኑ ከመነሻው የተረጋገጠ ጉዳይ ነው። ገና አብይ ስልጣን ላይ በወጣ ማግስት ነው አዲስ አበባ ወጣቶችን የጨፈጨፈው ከዛም ቡራዩ ሲያስጨፈጭፍ የነበረው አዲስ አበባ ዙሪያ ከዛ በኋላ የነበረው ምስቅልቅል የፈሰሰው ደም በኢትዮጵያ ታሪክ አይደለም፣ በዓለም ታሪክ በእርስ በርስ ጦርነት በእንደዚህ አይነት መንገድ በመንግስት መር ጥፋት ተፈጽሞ የማይታወቅ ድርጊት ነው ሲያደርግ የነበረው ና አሁን ላይ በዛ ነገር መከላከል እንደማይችል መልስ መስጠት እንደማይችል አውቆታል። ና እነዚህ አጣሪ የተባሉትም ሰዎች ሌሎቹ አካላት የሆነ ነገር በተከሰተ ቁጥር ተመርጠው በአብይ አህመድ ዛዝ ላይ ነፍጥ ያነሱ ኃይሎች ተመርጠው ያው በጣም በተደጋጋሚ የሚነሳው አልፎ አልፎ ህዋት ይጠቀሳል። በጣም በተደጋጋሚ ፋኖ እና ፖላንስ ሲጠቀስ ነው የምሰማው። እና እንግዲህ ኢትዮጵያ ውስጥ አብይ አንደኛው ሴኩሪቲ አክተርም መሆኑን ራሱ ጭምር እንደሚያምን ይሄ በግልጽ የሚያመላክት ነው። አይን ያልገደልኩም እነ ከሌ ናቸው የገደሉ ካለ እነዛን የሚገሉ አይኖችን መከላከል አልቻለም ማለት ነው። እንግዲህ በሌላ መልኩ ትርጉሙን ማን ድርጊቱን ፈጸመ የሚለው ምንም ይሄ ከአብይ አህመድ እጅ የተሰወረ አይደለም፣ አዲስም አይደለም። አርሲ ላይ ከአብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ በዛ ቀጠና በምስራቅ ኦሮሚያ ይሄ አይነት ነገር ሲከሰት ሻሸመኔውን ኬዝ ማስታወስ ትችላለህ። ሌሎቹንም ማስታወት ትችላለህ ሙሉ በሙሉ በአብይ አህመድ አገዛዝ ስፖንሰር የሚደረጉ ጥፋቶች ናቸው። ጥፋቶቹ ፖለቲካዊ አላማ ያላቸው ናቸው። ግድያዎቹ እና ጭፍጨፋዎቹ በሁሉም የኢትዮጵያ ማዕዘናት እያደረጋቸው ማለት ነው። ነገር ግን የአሁኑ ለየት የሚያደርገው እንዳነሳሁልህ፣ አንደኛው አክተር ወይም አንደኛው የታጠቀ ኃይል ነኝ እያለ መሆኑ ነው። ከዚህ በፊት አንተ ጋር ሲገልጽ እንደነበረው የአብይ አህመድ አገዛዝ አራት ኪሎ የተቀመጠ ሸማቂ ቡድን ተብሎ ሊጠቀስ የሚችል ነው። ምክንያቱም እንደምታየው ነው ትግራይ ላይ ምንም አይነት ኮንትሮል የለውም፣ አማራ ክልል ላይ ሲግኒፊካንትሊ ኮንትሮል የለውም፣ ኦሮሚያ ላይ ኢፌክቲቭ ኮንትሮል የለውም። እንዲሁም ምዕራቡ ኦሮሚያ ትልቅ እንደ አማራው ደቡብ ኦሮሚያም በዚህ ቦረን አካባቢ በምትለውም ኮንትሮል የለውም። አሁን አሁን ደግሞ ምስራት ከአዲስ አበባ ጅቡቲ ያለውን እንቅስቃሴ የምታውቀው የሀገሪቱ ሀይዌ የሚባሉ ትላልቅ መንገዶች፣ በርካታ ሸቀጦች፣ ሰው፣ የንግድ እንቅስቃሴ የሚደረግባቸው መንገዶች የሞት መንገዶች ሆነዋል። በእያንዳንዱ ቦታ ቀረጥ ይከፈላል። መንግስት ሰዎች መንግስት ላደራጃቸው ወይም አገዛዙ ላደራጃቸው የታጠቁ ሀይሎች ግብር እየከፈለ ነው የትኛውም አሽከርካሪ የሚያልፈውና በዚህ ሁኔታ ውስጥ ያለን አገዛዝ እንደ መንግስት መቁጠር አይገባም ብዬ ነው ማምነው። እንዳደረሳውልህ መቀመጫውን አራት ኪሎ ያደረገ ሸማቂ ቡድን ነው። ስለዚህ ሸማቂ ቡድኖች ደግሞ እርስ በርስ ይካሰሳሉ። ስለዚህ አብይ ሌሎችን ሸማቂ ኃይሎች እየከሰሰ ነው ማለት ነው። በሃይማኖት ምናምን ጉባኤ በሚባሉት በኩል ውድመቱ ጥፋቱ የማን ነው የተባለ እንደሆነ በሎጂክም፣ በሞራልም፣ በህግም አገዛዝ ነኝ መንግስት ነኝ ብሎ የሚያምነው አካል ግብር እየሰበሰበ ያለው አካል ነው ባለቤትነቱ፣ ኃላፊነቱ በባህሪም ደግሞ ከሱ ውጭ ከዚህ አገዛዝ ውጭ እንዲህ አይነት ድርጊት ሊፈጽም የሚችል ማንኛውም አካል የለም፣ ሊኖርም አይችልም። በተለይ ደግሞ የተጠቀሰው ቦታ ላይ ፋኖ የሚባል አካል ምንም አይነት ነባራዊ እንቅስቃሴ በሌለበት እንግዲህ፣ በመንፈስ ካልሆነ በስተቀር እዛ ቦታ ላይ የተደራጀ የፋኖ ኃይል የለም። የፋኖ ኃይል በሌለበት ፋኖን በዛ ልክ ሜንሽን አድርጎ መገለጹ አሳፋሪነታቸውን፣ ዝቅተታቸው በጣም የሚያሳዝነው ለምዕመኑ አንገት የሚያስደፋው ይህንን ንግግር የሚያደርጉት ይህንን መግለጫ የሚሰጡት ልብሰ ተክህኖ የለበሱ መስቀል ያደረጉ ነጠላ ያጣፉ ሰዎች መሆናቸው ደግሞ በጣም ከፍተኛ ምጸት፣ ከፍተኛ ምሬት ነው። በሞቱት ነፍሶች ላይ በሰው ልጆች ላይ በዚህ ደረጃ ለፖለቲካ ዓላማ ለተራ በጣም ለርካሽ ነገር ብሎ መጨከን ላይ ያለንበትን ደረጃ የሚያሳይ ነው። አገዛዙ ከዚህ በላይ እድሜ የሚኖረው ከሆነ እዚህ ሀገር ላይ ምን ሊከሰት እንደሚችል በግልጽ የሚያመላክት ነገር መሆኑን ነው የተረዳው። አረጋ ከበደ ሊቀየር ይችላሉ። በሰውየ ፍቃድ ነው። ሰውየ አደጋ ውስጥ እየከተቱ ስለሆነ ነው። ጠቅላይ ሚኒስትሩ በአረጋ ከበደ ደስተኛ ስላልሆነ ነው። መረጃ የለንም። ግን አረጋ ከበደ ሊቀየር ነው። ሰው እያሰበ ነው። ሰው እያፈላለገ ነው። አሁን ተመራጭ ሆኖ የመጣው አንድ ሰው አለ። ቀለም ወርቅ የሚባለው በዚህ ሰዓት የአረጋ ከበደ አማካሪ ናቸው። አማካሪ ነው ሰውዬው ቀለም ወርቅ። በአጋጣሚ ቪዲዮ አላመጣሁትም እንጂ ከጁንታ መሳሪያ ተቀብላችሁ ጁንታ ለራሳችሁ ውሰዱ ብቻ ጁንታ እየደመሰሳችሁ መሳሪያ ከጁንታ ተቀበሉ ብሎ በአማራ ቴሌቪዥን ብቅ ብሎ የተናገረ ሰውዬ ማለት ነው። ካገኘው የተሻገር በፊት ካገኘው የተሻገር በፊት እች ቋንቋ ያመጣት እሱ። ጁንታን እየደመሰሳችሁ ከጁንታ መሳሪያ ታጠቁ፣ አመራ ታጠቅና በዛው እየደመሰስ ለራስ ክላሹ ለራስ አድርጎ ብሎ ለመጀመሪያ ጊዜ አናውንስ ሲያደረገ በአማራ ቴሌቪዥን፣ ይሄ ሰው የአቶ ቀለም ወርቅ የሚባሉት አሁን ተመራጭ ሆኖ ይመጣሉ። የአረጋ ከበደ ተክተው ወደ ፕሬዝደንትነት ይመጣሉ እየተባለ ነው። ከአማራ ክልል ከፕሬዝደንቱ ያለው ምንጩ ከፕሬዝደንት አረጋ ከበደ ጽህፈት ቤት አካባቢ ያሉ ምንጮቻችን የነገሩን ነው። ይህን ተመልካቾች